ከኢኮኖሚው ኢኮኖሚው ዓለም የምህንድስና ባለሙያው አቶ መላኩ አርጋሞ ወደ ጀርመን ያቀኑት አገራቸው ያጡትን ፍለጋ ነበር። በዘመናት ሂደት የካበተ እውቀት የተመሰከረለት ቴክኖሎጂና የዳበረ ካፒታል ካለባት ጀርመን አብሯቸው የሚሠራ አጋሪሽ አሉ። ግን ብቻቸውን አይደሉም። የግንባታ ኩባንያዎች ባለቤቶች አብረዋቸው ተጉዘዋል። የምግብና ውሃ አምራቾች፣ አስመጭና ላኪዎችም አሉ ተወዳጅ የኢትዮጵያ የቡና ዝርያዎችን ቆልተውና ፈጭተው ለዓለም ገበያ የሚያቀርቡትም ምርቶቻቸውን ማስተዋወቅ ምኞታቸው ነበር። ወኪል አከፋፋይ ከተገኘም አይጠሉም። መላኩ እባላለሁ። የመጣወት ከጀባና ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር አዲስ አበባ። በዋናነት የምንሰራው ኮንስትራክሽን ላይ ነው። የመጠጥ ውሃ ፕሮጀክት፣ የመስኖ ፕሮጀክቶችና የህንፃ ፕሮጀክት ላይም እንሰራለን። በተጨማሪም አሁን በቅርብ ጊዜ ሲስተር ካምፓኒ ስታብሊሽ አድርገን የውሃ ነክ ስራዎች የማማከር ስራ የዲዛይን ስራ እንሰራለን። ዩሮፕ እንግዲህ ያደገች ሀገር ናች። እኛ ደግሞ በማደግ ላይ ያለ ነገር እንደመሆናችን በሀገራችን የ ሪሶርስ ሊሚቴሽን አለ ሪሶርስ እጥረት አለ የቴክኖሎጂም ጋፕ አለ። ስለዚህ ያን የቴክኖሎጂ ጋፕ ከመሙላት አንጻር በዚህ በጀርመን ሀገር ውስጥ ካሉ ኩባንያዎች ጋር የሁለትዮሽ ውይይቶችን ለማድረግ፣ ጆይንት ቬንቸር የቢዝነስ ኦፖርቹኒቲዎችንም ደግሞ ኤክስፕሎይት እናደርጋለን የሚል ግምት ይዘን ነው መጣ ነው። አኗር ይቶሽ ይባላለው ከድሬዳዋ አያን የምግብና ንጹህ የመጠጥ ውሃ ፋብሪካን የመጣት የምናመርተው የሞኮሮኒ እና የዱቄትና የውሃ ምርቶች አሉ። ከሶስት ወር በኋላ ኤክስፖርት እንጀምራለን ወደ ጅቡቲ እና አርጌሳ። ጀርመን የመጣንበት ዋነኛው ምክንያት ኤክስፔሪንስ ሼሪንግ ነው። አንዳንድ ያሉትን የቴክኖሎጂ ሽግግሮችን እነሱን ሼር ለማድረግ እና ፓርትነሮችን ፍለጋ ነው የመጣ ነው። ፓርትነር ያው በእኛ ለምሳሌ በምግብ ፋብሪካ ዘርፍ ያሉ ፓርትነሮች ካሉ ከነሱ ጋር የጆይንት ቬንቸር አድርገን እነሱ ጋር የተሻለ የቴክኖሎጂ ሽግግር ስላለ በዛ ሼር ለማድረግ ነው የመጣ ነው። እኔ አማኑኤል ሳህለማርያም እባላለሁ። ኢትዮጵያ ውስጥ በኢትዮጵያን ቡና ፕሮሰስ አድርጎ ኤክስፖርት በማድረግ ስራ ላይ ተሰማርቻለሁ። የምርታችን ልዩ ስሙ ቢታ ኮፊ ይባላል። የኢትዮጵያን ቡና ብቻ ስፔሻሊቲ ቡናዎችን እየመረጥን ፕሮሰስ እያደረግን ኤክስፖርት እያደረግን ነው። ኤክስፖርት አድርግ የመጣሁት ኢትዮጵያን ቡና እኛ የኢትዮጵያኖቹ አልሰራንበት በብዛት አውሮፓዎቹ አሜሪካኖቹ በእኛ ቡና ዓለም ላይ እየታወቁበት ነው ያለው። የእኛም ቡና ጀርመኖቹ ራሳቸው ጥሬ ቡናችን እያመጡ ለዓለም ኤክስፖርት እያደረጉት ነው። ያንን ለምን ኢትዮጵያ ውስጥ አምርተነው ኤክስፖርት አናደርገውም? አብረንም ለመስራት ፈቃደኞች ከሆኑ አብረው ለመስራት ዝግጁ ነን። እዚህም ተቀባዮች ካገኘን ተቀባዮችን ፈልጎ ለማግኘት ነው አላማችን። አሁን ኤጀንት ባየር ወይም ጆይንት ቬንቸር የሚባለው ከሶስት በአንዱ አብሮ ለመስራት ፍላጎት ያለው ካለ ያን መስራት ነው። እነ መላኩ አንዋርና አማኑኤል አይናቸውን የጣሉባት ጀርመን የዩሮ ሸረፍ የልብ ምት ትሆናለች። ባለፈው ዓመት ከበለጸጉት የቡድን ሰባት አገሮች ፈጣን ኢኮኖሚያዊ እድገት የነበራት የምዕራብ አውሮጳዋ ጀርመን ነበረች። ባለፈው ዓመት ጀርመን ኢኮኖሚዋ አንድ ነጥብ ዘጠኝ በመቶ ሲያድግ በአምስት ተከታታይ ዓመታት ትልቁ ነበር። ዓመቱ በአውሮፓ የግዙፍ ኢኮኖሚ ባለቤት የሆነችው ጀርመን የግል ዘርፍ በፍጥነት ያደገበት ነበር። አይ ኤች ኤስ ማርኬት የተባለው ዓለም አቀፍ የገበያ ጥናትና የኢኮኖሚ ትንበያ ተቋም ከጀርመን ኢኮኖሚ ሁለት ሶስተኛ ገነማ ድርሻ ያለው የግሉ ዘርፍ በመስከረም 2016 ዓ.ም 52.8 በመቶ በዚህ ዓመት ወርሃ ጥቅምት ደግሞ 55.1 በመቶ ማደጉን አስታውቋል። ከ17 ዓመታት በፊት አካባቢ የኢኮኖሚ ባለሙያዎች ጀርመንን የአውሮፓ በሽተኛ ብለው ይጠሯት ነበር። ያኔ ኢኮኖሚያዊ እድገቷ በአማካኝ 1.2 በመቶ ብቻ ሲሆን ከ9 እስከ 11 በመቶ የሚደርሰው ህዝቧም ስራ አጥ ነበር። ዛሬ ግን ያ ሁሉ ታሪክ የሆነ ይመስላል። ጀርመን ለውጭ ገበያ የምታቀርበው ዓመታዊ የምርት መጠኗ እጅጉን አድጓል። ስራ አጥነት ቀንሷል። የሰራተኞች ክፍያም ከፍተኛ ነው። ስራ አጥነት በአውሮፓ በአማካኝ 21 በመቶ በነበረበት የጎርጎሮሳዊው 2014 ዓ ም በጀርመን ወደ 4 ነጥብ በመቶ አሽቆልቁሎ ነበር። ኦስትሪያዊቷ የኢኮኖሚ ፕሮፌሰር ብሪክተ ኡንገር የኢኮኖሚ ዕድገቱ ምስጢር በሠራተኛ ገበያው ላይ የተደረገው ማሻሻያ እና አመርቂ ክፍያ እንደሆነ ጽፈዋል። የቀድሞው የጀርመን መራሄ መንግስት ጌርሃርድ ሽሩደር በጎርጎሮሳዊው 2005 ዓ.ም በሰራተኛ ገበያው ላይ ያደረጉትን ማሻሻያ ኡንገር በምሳሌነት ጠቅሳሉ። ለአባሎቻቸው መብቶች ጥብቅና የሚቆሙት የሰራተኛ ማህበራት ኩባንያዎች የአመራረት ሂደታቸውን እንዲያሻሽሉ የምርት መጠናቸውንም እንዲያሳድጉ እድል ሰጥቷቸዋል። ብሪክታ ኡንገር እንደሚሉት የጀርመን ኩባንያዎች ምርቶች በጥራትና በዋጋ በዓለም አቀፍ ገበያ ተወዳዳሪ ለመሆናቸው አገሪቱ ያካሄደቻቸው ማሻሻያዎች ላቅ ያለ ሚና ነበራቸው። የስራ አጥነት ጉዳይ አብዝቶ እንቅልፍ የሚነሳው የኢትዮጵያ መንግስት ታዲያ ያደጉት አገሮች ኩባንያዎች መዋዕለንዋይ መፍትሄ የሆነው ዘንድ ማፈላለግ ይዟል። በኢትዮ ጀርመን የንግድና መዋዕለንዋይ መድረክ ላይ የተገኙት ባለስልጣናት ባደረጓቸው ንግግሮች አገሪቱ አሏት ያሉትን እድል ሲያስተዋውቁ ነበር። ከልዑካን ቡድኑ መካከል የተገኙት አስመጭና ላኪዎችም ከጀርመናውያኑ አጋርነት መሻታቸው አልቀረም። የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት ዋና ጸሐፊ አቶ እንዳልካቸው ስሜን እንደሚሉት አገራቸው የምዕራባውያኑን ኩባንያዎችና ባለወረቶች ቀልብ የሚገዛ ገበያና የንግድ ስምምነቶች አሏት። በሀገር ውስጥ ገበያ በምትመጣበት ጊዜ የኢትዮጵያ የሕዝብ ብዛት በጣም ከፍተኛ ነው። እሱ ብቻ ሳይሆን በፍጥነት እያደገ ስለሆነ ኢኮኖሚው፣ መካከለኛ ገቢ ያለው ሕዝብ ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ፍጥነቱም ደግሞ ከሌሎች የአፍሪካ ሀገሮች ጋር ስታየው ፈጣን ከሚባለው የሚመደብ ነው። ይህንን ሎካል ማርኬት ኢንጆይ የሚያደርገው እዛ ኢንቨስቲ ያደረገ ፎሬን ካምፓኒ መሆን አለበት እንጂ የውጭ ድርጅቶች መጥተው ይህንን ሎካል ማርኬት ኢንጆይ ማድረግ አይችሉም። ለምሳሌ ትሬዲንግ ቢዝነስ ላይ አንድ የጀርመን ካምፓኒ መጥቶ ዝም ብሎ መሳተፍ አይችልም። ዜጎች መሆን አለባቸው፣ ኢትዮጵያውያን ወይም ደግሞ ከው ውጭ መጥተው ኢንቨስት ያደረጉ ካምፓኒዎች መሆን አለባቸው። በዚህ ደረጃ እናስተዋውቀዋለን ማለት ነው። ለኢንቨስትመንት በሚመች መልኩ ፕሮቴክት የተደረገ ማርኬት እንደሆነ ማለት ነው። ሪጂናል ማርኬቱም አለ። የኮሜሳ መስራች አባል ናት ኢትዮጵያ። ኮሜሳ ኤፍቲኤ ደግሞ አሁን በቅርቡ ጆይን ለማድረግ ጥረት እየተደረገ ነው። ከአሜሪካ ጋር ባለው ነገር 4600 የሚደርሱ ፕሮዳክቶችን ዲውቲ ፍሪ እና ኮታ ፍሪ ወደ አሜሪካ ለመላክ የሰብሳራን አፍሪካን ካንትሪ የተሰጠው አጎዋ የሚባለው አፍሪካን ግሮዝ ኦፖርኒቲ አክት ተጠቃሚ ናት። ወደ አውሮፓም ስትመጣ ደግሞ ኤቭሪቲንግ የሚባለው የዱቲ ፍሪ እና ኮታ ፍሬ አክሰስ አላት። ከአስር ከሚበልጡ አገሮች ጋር ደግሞ ባይላተራል ነገሮች አላት። ምንድነው? በዓለም ላይ ያለውን ጥሩ ገበያ የሚባለውን ያለቀረጥ እና ያለ ኮታ አክሰስ አላት ኢትዮጵያ። የመንግስት ባለስልጣናትና ባለወረቶችን ያካተተው የኢትዮጵያ የልኡካን ቡድን በጀርመኖቹ የሃኖቨርና ሽቱትጋርት ከተሞች በተዘጋጁ የንግድና መዋዕለንዋይ መድረኮች ተሳትፏል። በመድረኮች የተሳተፉት ጀርመናውያን ዋነኛ ትኩረት ያረፈው የኢትዮጵያ መንግስት ፖሊሲዎችና አሰራሮች ላይ ሆኖ ተስተውሏል። የመንግስቱ ሹማምንት አገሪቱ የምትገነባቸውን የኢንዱስትሪ ፓርኮች ለማስተዋወቅ ተደጋጋሚ ጥረት ሲያደርጉም ነበር። ከሃኖቨሩ የተሻለ የውይይት መድረክ በሽቱት ጋርት የገጠማቸው አቶ አማኑኤል ሳህለማርያም ቆልተው ለውጭ ገበያ ለሚያቀርቡት ቡና የሚሆን ማሸጊያ አግኝተዋል። ቡና ነጋዴው የጀርመን ጉዞቸው ያቀዱትን ያክል ግን አልሰምርላቸውም። አሁን እዛ ስቱትጋርድ ላይ አንዳንድ ሰዎችን አግኝተናል ተነጋግረን በኢሜይል ኮሚኒኬት መደራረግ ያው ፍላጎቱ እንዳላቸው ነግረውናል። የሆነ ስራ ለመጀመር እንሞክራለን። ከሐኖቨር ስቱትጋርድ ይሻላል። ምክንያቱም ሐኖቨር ላይ ብዙ ኮሚኒኬሽንም አላገኘንም፣ ግን ስቱትጋርድ ላይ ብዙ ሰዎች ነበሩ። በጀርመንም በኩል በጣም ተዘጋጅተውበት ያለ ይመስላል። በእኛም በኩል በደንብ ተዘጋጅተን ነበር የቀረብነው እቃችን እንደሚፈልጉት አንዳንዶችን ገልጸውልናል። እንደ በጣም አመርቂ ነው ባይባል በተለይ ከሐኖቨር እንትን ላይ በጣም የተሻለ ነው ስቱትጋርድ ላይ። አቶ መላኩ አርጋሞ ፈጽሞ በጉዞ ደስተኛ አልነበሩም። መሰናዶውን ያዘጋጀው የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ስራውን በአግባቡ አልተወጣም ሲሉ ይወቅሳሉ። ጉባኤው ላይ የጠበኩት ነገር እውነት ለመናገር አላገኘው። ምክንያቱም እኔ የሚሰራው ኮንስትራክሽን ላይ እና ኮንሰልተንሲ ላይ ነው የምንሰራው። በዚህ ዘርፍ ኦልሞስ ሰው አላገኘው። መጀመሪያ ፖቴንሻል ኢንትረስት ያላቸው ሰዎች እስቲንያቸው ከኢትዮጵያ ያምጡ ና ያለውን ኦፖርቹኒቲ እስቲ እንስማቸው የሚሉ ድርጅቶችን መጀመሪያ አነጋግረው ሲያበቁ ከነዛ ላይክ ለምሳሌ ኢንዳስትሪ ላይ ከሆነ ሌዘር ሊሆን ይችላል፣ ቴክስታይል ሊሆን ይችላል፣ ኮንስትራክሽን ላይ ሊሆን ይችላል። እንደዛ አይነት ኢንትረስት ያላቸው ሰዎች መኖራቸው ስታወቅ ነው ስክሪኒንጉ መስራት የነበረበት። አሁንም እንደሆነ የተደረገው ኢትዮ ጀርመን ቢዝነስ ዴይ እንዳለ ይታወቃል። ሰዎች ሊመጡ ይችላሉ ተብሎ ታሰበ። እኛ ስራችንን ትተን አገር አቋርጠን መጠን ግን በቂ ዜጊት ስላልነበረ ላይክ እዚ ጋር መተን የፈለግነው ያህል ፓርትነርም ያላገኝንበት ሁኔታ ተፈጥሯል። ነው ይህ ስሜት የአቶ መላኩ አርጋሞ ብቻ አልነበረም። አጋር እውቀትና ቴክኖሎጂ ፍለጋ ወደ ጀርመን ብቅ ብለው ያልተሳካላቸው ቅሬታቸውን ሲገልጡ ተደምጠዋል። የኢትዮጵያ ንግድና የዘርፍ ማህበራት ምክር ቤት መሰል መድረኮች ሲያዘጋጅ የመጀመሪያው አይደለም። ዋና ጸሐፊው አቶ እንዳልካቸው ስሜ ዝግጅታቸው መንገራገጮች እንደነበሩት አይሸሽጉም። በአመት ውስጥ ከ13 እስከ 16 የሚደርሱ የቢዝነስ ቱ ቢዝነስ እና ማች ሜኪንግ የሚባሉትን ፕሮግራሞች በአገር ውስጥ እናካሂዳለን። ወደ አስር የሚሆኑ ደግሞ ወደ ውጭ እናደርጋለን። እስከ ሰላሳ ይደርሳል በአመት ውስጥ የሚሰሩ ስራዎች። ከዚህ ከሰላሳ ውስጥ ከግማሽ በላይ ስኬታማ ነው የሚል ግምት ነው ያለን። ኢንፋክት ይሄ በጣም ፕሮፌሽነሊ እያንዳንዷ ነገር ተጠርጥራ ሪሰርች ተሰርቶ ነው መታወቅ ያለበት። ነገር ግን የፕሮግራሙ መጨረሻ ላይ ፎርም እያስሞላን አሰስ ለማድረግ እንሞክራል። ለምሳሌ እዚህ አሁን አሁን የተዘጋጀው ሃኖቨርና ሽቱትጋርት በሚዘጋጀው ፕሮግራም ላይ 31 ካምፓኒዎች ተሳትፈዋል። ከዚህ ስንመለስ የ31ዱ የሚሞሉት መጠይቅ አናላይዝ ይደረጋል። የዛሬ አመት ሙኒክና ሃምቡርግ አድርገናል። እዚህ እዛ ላይ ወደ 80% የሚጠጋ ነው ሰክሰሱ የነበረው ይሄኛውን እርግጠኛ አይደለሁም። እዚኛው ላይ አንዳንድ መንገራገጮች ነበሩ። እንዲሁም እዚህ የተዘጋጁት ካምፓኒ ሊስቶቹ ላክሉም ብለን ሊስቱን ካየነው በኋላ ይሄማ መሆን የለበትም እንደገና አዳዲስ ካምፓኒዎች መጠራት አለባቸው ብለን አጀስት ያደረግንበት ጉዳይ ነበረ። ከዛ በኋላ የመጣውን ለውጥ እርግጠኛ አይደለሁም ማየት እንችላለን። ነገር ግን ከስራሁን ባህሪ አኳያም ስታየው፣ እኛም ከጀማሪነታችን አኳያ ስታየው ፐርፌክት ላይሆን ይችላል። እንዳልከው እንደዚ አይነት ኮሜንቶችም ሊኖሩ ይችላሉ። በሂደት ግን እነኛን ነገሮች ኢምፕሩቭ እያደረግን እንሄዳለን። ምዕራባውያኑ ወደ ኢትዮጵያ ማማተራቸውን የመንግስት ሹማምንቱም ይሁን የኢኮኖሚ ባለሙያዎቹ ይስማማሉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሴት ልጅ የኢቫንካ ትራምፕን ጫማዎች የሚያመርተው ሁጂያን ኢንተርናሽናል የተባለ ኩባንያ ተመሳሳይ መንገድ ለመከተል እያቀደ መሆኑን አስታውቋል። ኩባንያው ግን በቻይና የሰራተኞች መብት ተሟጋቾች ተቀጣሪዎቹን ለረጅም ሰዓታት ያለበቂ ክፍያ ያሰራል የሚል ወቀሳ ይሰነዘርበታል። እንደ ጀርመናውያኑ ለመብቶቻቸው የሚታገል ጠንካራ የሰራተኛ ማኅበራትም ይሁን ህግጋት በሌላት ኢትዮጵያ የምዕራባውያኑን ቀልብ የሳበው የደሞዝ ክፍያ ጉዳይ ግን አነጋጋሪ ይመስላል።